ጤና ይስጥልን የቻናላችን ተከታታዮች አዳዲስ እና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ የዕለቱን መረጃ አጋራችኋለሁ አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ ሶስት የኒውክሌር ተቋማት ላይ ጥቃት ማድረሷን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ኃይሎች በፎርዶ፣ ናታንዝ እና ኢስፋን በሚገኙ የኢራን የኒውክሊየር ጣቢያዎች ላይ በጣም የተሳካ ጥቃትን ማድረጋቸውን እናም አሁንም ሁሉም የአሜሪካ አውሮፕላኖች ከኢራን የአየር ክልል ውጭ ናቸው ሲሉም ነው የተናገሩት። በጥቃቱ የዩኤስቢቱ ቦምብ ጣዩ አውሮፕላኖች ተሳትፈዋል ነው የተባለው። ፕሬዚዳንት ዶናልድ ትራምፕ በቱሩዚ የማህበራዊ ትስስር ገጻቸው ባስተላለፉት መልእክትም የቴሄራን የኒውክሌር መርሃ ግብር ዘውድ የሆነው ፎርዶው ጠፍቷል ሲሉም ነው የገለጹትም። ሮይተርስ እንደዘገበው ኢራን በፎርዶው የኒውክሌር ጣቢያ ጥቃት መድረሱንም ማረጋግጣለችም። ኢራን በእስራኤል ጥቃት ከተከፈተባት ወዲህ 400 ሰዎች መገደላቸውም እንዲሁም በትንሹ 3,056 ዜጎቿ ደግሞ መቁሰላቸውን ገልጻለች። በኢራን ጥቃት የሞቱት እስራኤላውያን ቁጥር ግን 24 ናቸው ይላል ሮይተርስ በዘገባው። አሜሪካ ኢስፋሃን ፎርዶና ናታዛን በተባለውም የኢራን የኒውክሊየር ማብሊያ ጣቢያዎች ላይ የፈጸመችው ጥቃት የኒውክሌር ብክለት አለመከሰቱን ኢራን ገልጻለችም። የኢራን ብሔራዊ ሚዲያም የሀገሪቱን ብሔራዊ የኒውክሌር ደህንነት ሥርዓት ማዕከልን ጠቅሶ እንደዘገበው የጨረራ ቁጥጥር መሳሪያዎች ጥቃቱ በደረሰባቸው አካባቢዎች ምንም አይነት የራዲዮ አክቲቭ ልቀት አልተመዘገበም ብለዋል። በጣቢያዎቹ የሚገኙ የዩራኒየም ንጥረ ነገሮች ከጥቃቱ ቀድሞ ወደ ሌላ ቦታ በመወሰዳቸው በአካባቢው ምንም አይነት የሚፈጠር የራዲዮ አክቲቭ ልቀት እንደማይኖር እየተነገረ ይገኛል። በመሆኑም ጥቃቱ እንደተፈጸመባቸው በተጠቀሱት አካባቢዎች በሚኖሩ ሰዎች ላይ የሚደርስ አደጋ እንደማይኖር የማዕከሉ ባወጣው መግለጫ መግለጹን አሶሽትድ ፕሬስ በዘገባው ገልጿል። ቀደም ብለውም እስራኤል በኢራን የኒውክሌር ማብሊያ ጣቢያዎች ላይ እያደረሰችው የአየር ድብደባ በተመሳሳይ መልኩ በተቋማቱ ዙሪያ ምንም ዓይነት የራዲዮ አክቲቭ ንጥረ ነገር እንዲለቀቅ አለማድረጉን ዓለም አቀፉ የአቶሚክ ኢነርጂ አስታውቆ ነበርም። በሌላ ዜናም የኢራን የውጭ ጉዳይ ሚኒስትር አሜሪካ በኢራን ሰላማዊ የኒውክሌር ተቋማት ላይ የፈጸመችው አስነዋሪ ጥቃት የማያባራ መዘዝ ያስከትላል ሲሉም አስጠንቅቀዋል። ይህንንም ተከትሎ ኢራን እስራኤል ላይ በባሊስቲክ ሚሳል የታገዘ ጥቃት መፈጸሟን ቢቢሲ ዘግቧል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቤንጎሪዮን አየር ማረፊያና የባዮሎጂካል ጥናት ማዕከልን የጥቃቱ ኢላማ ማድረጓን ቢቢሲ በዘገባው አስነብቧል። በእስራኤል በበኩሏ ስለ ጥቃቱ እስካሁን የሰጠችው ማረጋገጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሀይፋና ቴል አቪቭ ከተሞች ውጥረት መንገሱን የቢቢሲ ዘገባ ያመለክታል። ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። መልካም ቅም